ያው እንግዲህ አንድ ሳምንት እድሜ ተጨማሪ የሰጠን ክብር ምስጋና ለእሱ ይሁን። እግዚአብሔር እናመስግነን እንጀምር። እናመሰግናለን። ዛሬም ደስ የሚል ተመልካች መጥቷል። ስለመጣችሁ እጅግ እናመሰግናለን። እንኳን ደህና መጣችሁ። ሰላም፣ ሁሉ ነገር ቆንጆ፣ ሁሉ ጥሩ፣ አሪፍ። በጣም ደስ ይላል። ያው እንግዲህ እኛ ሀገር ቀደም ብሎ ተከብሯል። አሁን ግን ዛሬ በዓለም አቀፍ ደረጃ የአባቶች ቀን ነው። ጥሩ ጥሩ። ልክ እንደ እናት ሆነው ልጆቻቸውን የሚያሳድጉ አባቶች አሉ። በልጆቻቸው ዘንድ በጣም የተከበሩ የተወደዱ፣ በአጠቃላይ ለኢትዮጵያውያን አባቶች እንኳን አደረሳችን። እንደ እናቶች ቀን ትንሽ አይደለ አልደመቀም ው እኛ አባቶች አይሰማንም። የእናቶች ከደመቀ በዛ ውስጥ አስቸጋሪ ነው እኮ እንደ አባቶች እንደ እናቶች መሆን አማራቸው። እናት እኮ ልዩ ነች አይደለ? ለማንኛውም ግን አባታቸውን የሚወዱ በጣም በርካቶች አሉ። ለአባታቸው የተለየ ፍቅር እስኪ እስኪ፣ እንዴ እንኳን አደረሳችሁ ብሏል፣ ቀኝት ለአባቶች አንዳንዶች ግን በዚህም ቀን መንገድ ላይ ሲጠየቁ የሚሰጡት ምላሽ ለየት ያለ ነው። እስኪ እሱን አይተን እንመለስ። የአባቶችን ቀን በማስመልከት እዚህ አጠገቢ አንድ እንግዳ አሉ። እሳቸውን ቃለ መጠየቅ አደርግላቸዋለሁ። የአባቶችን ቀን ምክንያት በማድረግ ማስተላለፍ የሚፈልጉት መልዕክት አለ። እንኳን አደረሰች እናቴ እንኳን አደረሰች። በአባቶች ቀን ወድጄዋለሁ። በአባቶች ቀን ራሱ አንዳንዶች እናታቸውን ነው የሚያመሰግኑት። እና አሁንም በድጋሚ ግን የምንለው ጥሩ ጥሩ አባቶች አሉና እንኳን አደረሳችሁ። አይ እንደው የአባቶች ቀን ሲባል አንዳንዶች ይከራከራሉ። ኧረ ሌሊት ይከበርላቸው ምንድነው? ሲባል ይሄ ግን ሁሉንም አይደለም። አንዳንድ አባቶች አንዱ ስለ አባቱ ሲናገር አባቶች ላይ መቀለድ ይቀላል መሰለኝ። እኔ በቃ አባቴ ትልቁ ጥቅም ሌሊት ላይ ሌባ ሲመጣ ማለቱ ብቻ ነው። አባት ከዛም በላይ ጥቅማል ተዋንተ አባት አዎ፣ የአባቶች ቀን ዛሬ ባለም አቀፍ ደረጃ ይከበራል። እንግዲህ አባቶቻችሁን ለምትወዱ በአጠቃላይ ፍቅር በመስጠት ይህን ቀን እንድታሳልፉ እንኳን አደረሳችሁ ለማለት ያለ እንኳን አደረሳችሁ። በድጋሚ አባቶች እንኳን አደረሰ ለካ አባትን በነገራችን ላይ የዛሬ ዓመትም እንኳን አደረሳችሁ ስንል እኔ ብቻ ነበርኩ አይደለ? ዛሬ ግን የዘንድሮን የአባቶች ቀን ተቀላቅሎ ክንዴ እያከበረ ነው። እንኳን የሚቀጥለውን የአባቶች ቀን ይቀላቀላል ተብሎ የሚጠበቀው ደግሞ ዳኒ ትሮምቦ ነው። ዳኒ አንድ ጊዜ ሌላ በጎን ሳናቀው አባት ይሆናል? አንቶኒ፣ ኪቦርዲስቲ አንቶኒ እንኳን አደረሰ። አንቶኒ በጣም ሌሎቻችሁ፣ በሂደት የመቀላቀል ባህሪን ያላችሁ ለጊዜ እንግዲህ ሌሎቹ እያከበሩ ያሉት ቫላንታይን ነው ወደኛ ይመጣል ይቀላቀላል። አዎ ወዴት አይደል? አዎ ለእናቶች ቀን ነው ወይስ መልእክተህ መልእክተህ እስካሁን ቫላንታይን እስካሁን ቫላንታይን በሂደት እንግዲህ፣ የዛሬ ሁለት ዓመት እንኳን ለእናቶች ቀን በሰላም አደረሰሽ የምንላት እህታችን ትሆናለች። እሷንም ተመኙላት እስኪ። የአባቶች ቀን ዋው፣ ደስ ይላል በጣም። ከዛ ውጭ እንግዲህ ባሳለፍነው ሳምንት የተለያዩ አዳዲስ ነገሮች ተሰምተዋል። ባሳለፍነው ሳምንት አንዳንድ ልጆች አሉ አይደለ ትልቅ ደረጃ ላይ መድረስ እየቻሉ መስራት እየቻሉ የማይሰሩ ዝም ብለው የሚውሉ እና እባክህ ኧረ ተው፣ ይህን የመሰለ እንዲህ ተመርቀህ ቁጭ ብለህ እንደው የሚባል ልጅ እባክህ እባክህ የሚባል ልጅ መስራት እየቻለ እና ይህ ልጅ ድንገት ተቀየረ ባሳለፍነው ሳምንትና ሳምንት ና ሳምሶናይት ይዞ በሰፈር ውስጥ ሲታየ ማለት እንዲያለ ከዛ ጓደኞቹ አስቆሙትና እና ዴ ይሄ ነው ለውጥ፣ ደስ ሲል ይሄን ነበር እኮ የምንመኝልህ፣ ጀመርክ እንደ ስራ ሲሉት፣ አይ ፌስታል እኮ ስለተከለከለ ጫት በሳምሶናይት ገዝቼ ነው አለ። ጫቶ ሳምሶናይት እንጀራ መጋገሪያ ትንሽ መሶብ ራሱ ይዞ እንጀራ በዳንቴል እጉላይ እንግዲህ የተለያዩ ነገሮች ይባላሉ። አንዳንዶችን የአገዛዝ ስርዓት ግን ቀይሮታል ለማለት ነው። ተመቻችሁ? እንዴት ነው ጫወታው? በሳምሶ ነ ባሳልፍ ነው ሳምንት። እንግዲህ ክረምት እየገባ አይደለ? ክረምት ኮይ መጣ ነው ገባ፣ ቆስቆስ ቱቦ ምናምን፣ ባለፈው ክረምት ያስቸገረ ነገር ዘንድሮ እንዳይደገም መጣር ነው። እሚያፈስ ወይ ደሙ ቀዳዳ ጣራ ካለ ነው፣ ወንዛ አካባቢ ያሉ ወገኖች ካሉ ጥንቃቄ ነው። በተለይ አስፓልቶች አሁን የተቦርቦሩ ካሉ ዝናብ ሲዘንብ ውሃ ስለሚይዝ እዛ ጋ ሲደርስ መኪና ቀጥ ይላል። ከዛ በቃ ቀኑም ሙሉ እንደተንፏቀ ክመዋል ነው ስለዚህ ካለፈው ክረምት ዘንድሮ ምንማር ክረምታችንን እናስተካክለው። ለክረምቱ ግን እንኳን ደህና መጣ በለው። በነገራችን ላይ ክረምቱ ነገር ከተነሳ በጥፓ የሚባል ፓርቲ መግለጫ ወጥቷል። በጥፓ በሬ ጥበቃ ፓርቲ በሬዎች ጥበቃ ፓርቲ የሚባል አለ። በነገራችን ላይ የኛ ፓርቲ እኮ አለ። ምንድን ነው መሰለ ያለው የበሬ ስጋ በጣም ዋጋውም እየተወደደ ነው። የበሬ ፍቅራችን፣ የስጋ ፍቅራችን እየጨመረ ነው። ቻይናውያን እኮ ብለዋል፣ ስጋ ቤት አካባቢ ያዩንና የምታርሱት በበሬ ነው፣ የምትበሉት በሬ ነው። ትራክተራችሁን ለምንድን ነው በትራክተሮቻችሁን ለምን ትበላላችሁ? እና በጥፋ የበሬ ጥበቃ ፓርቲ ምን አለመሰላችሁ፣ በዚህ የበሬ አፈጃጃችን በሬ በጣም የዘርፍጅት እየደረሰበት ነው። በሬ ሊከሱ ከበር በጣም በሬ በጣም ነው ምና እንደ በጣም ከባድ ነው። በዚሁ የሚቀጥል ከሆነ አለ የበሬ ጥበቃ ፓርቲ እርሻዎቻችን እንዲ ሊታረስ ይችላልና ጥንቃቄ ሲል ይሄን ቪዲዮ ልኳል።

ከማእንዴ ማን እንደ ስጋ ከባድ እኮ ነው ስጋ መጥላት። ስጋ እንደምንወደው ስጋ ዘመዳችንን ብንወድ ብንዋደድ የተመደረስን አይደል? አለበለዚያ የስጋው ጉዳይ በባጃጅ እንዳናርስ ጎበዝ፣ ጥንቃቄ ለማለት ያለበሰላም ሳምንት እንግዲህ ከተሰሙት የተለያዩ ጉዳዮች መካከል ኪቦርድ ስቴ አንቶኒዮ ፖሊስ ጣቢያ ባለፈው ደወልኩለት። ይህ በአንድ እኮ ይፈልጋል። ተመልካቾቼ በሰርግ ለግብዣ የማይሰሩት ፍቺ ብቻ ነው እና ስደውልለት ፖሊስ ጣቢያ ነው አንቶኒዮ። እና አንቶኒዮ ምን ነው ምናምን ስለው፣ አይ እዚህ የምንሰራበት ቦታ ሂማን ሄር ተሰርቆ እሱን በተመለከተ ተካሰው እዚህ መተን ነው እና መልሼ ልደውልል አልገኝ ሂማን ሄር መሰራረቅ ተጀምሮ፣ ዋናው ከስልክ ይበልጣል ማስፈታቱ ሁላ ደረጃ ይህኔ እኮ መልእክት አንዳንድ የሰት ነፋ እንዲህ ብለውኝ፣ አታምናችሁም ሸላሚ ራሱ ይመጣ ራቅ ብለህ በጣም ውድ ሆኗል ሂውማን ሄር። እኔ እኮ በጣም ለስላሳ ጸጉር ነበረኝ። በጣም የሚቆጭ ነገር እንዲህ በተፈጥሮ መመለጡ። ላልቀረ የመጨረሻውን ላጭቼ በሸጥኩት ኖሮ ነው ከምሬ እኮ ነው የምልህ። በጣም በጣም በጣም የሂውመን ሄር የሆነ አንድ ማስታወቂያ እጅግ በጣም አነጋጋሪ ሆኗል። እስኪ መጀመሪያ ቪዲዮ እንደ እውነት ነው ወይስ ውሸት ነው? እስኪ ይሁት። ተመልካቼ ነው የላከልኝ ላከልኝ። አምስት መቶ ሺህ ብር ቅድሚያ ከፍላችሁ የቀረውን አንድ ነጥብ ሁለት ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ይሄንን 14 ኢንች ብራውን ስትሬት ሄር ካሽ አምስት መቶ ሺህ ብር ይዘው ሲመጡ የቀረውን አንድ ነጥብ ሁለት ሚሊዮን በዋን አመቻችተን በደስታ እንልኮታል። ቀልድ ነው። ስለ ቤት የምታወራ አሁን ደግሞ የመኪና ሽያጭም አለ አይደል? እንደሱም መሰለኝ ሂማን ሄር እስኪ ሰው እንደኔ እንደዚህ አብዶ ያለውን የተወሰነውን አስተያየቶች አይተን እንመለስ። እስኪ ኦሪጂናል አይመስለኝም በጣም ረከሰ። እንዲህ ነው ካወራን አይቀር እነሱን በቀኔ እኛም በቀኔ በቀኔ ራበትን። ያው እንግዲህ ባሳለፍነው ሳምንት ሲዘዋወር አይታችሁት ይሆናል ሽምግልና ሽምግልና ይሄ መጨረሻ ነው። ተወዳጁ የፋና ለአምሮ ታዘጋጅ እንዴ ኤቢኤስ ፋና እንዴ የሚዲያ እኮ ወዳጅነት አለና አዳነ ሽምግልና አልኮ ነበር እና እኔም ብየዋለሁ። ካሁን በኋላ ምናልባት፣ ካሁን በኋላ ሽምግልና የሚሄደው ከቅኝት በአንድ አንድ ሰው ካገባ ነው። ማን ይሆን ማን? ከመልክት በኋላ ከመልክት በኋላ ይሻላል ጊታሪስት አሁን ምን አለው ብባል ኖት አለው ነው የምለው። ምን በጣም ደስ ያለ ነገር አቡነ ኤርሚያስ ነበሩ አብረውን። እና ዝም ያስባሉት በብዙ ህይወታችን ነው ሲጠየቅ ምን አለው ምናምን ቁስ ላይ ነው አይደለም። እናተኩረው ምን አለው ለሚለው ጥያቄ እሳቸው የመለሱት እግዚአብሔር አለው። ዋው እግዚአብሔር የሌለበት ጋ ብቻ ይሄ ነገር አለው ተብሎ እንኳን ቢጀምር በአንድ ቀን ሊጠፋ ይችላል። ምንም እኮ የለውም ከተባለ ደግሞ እግዚአብሔር ከሰጠው ደግሞ በሄደ ደሞ ያ ሰው ትልቅ ይሆናል። ዋናው ፍቅር አለው፣ እግዚአብሔር አለው። ይሄ ምላሽ በየቦታው መመለስ አለበት ብዬ አስባለሁ። ከዛ ውጭ ግን አንዱ እንግዲህ ሽማግሌ ከመሃል እኔን አይተው ገላመጡኝ። አሁን ቆይ ይህንን ሙሽራ እንዴት ብለን ነው የምንቀበል የላካቸው ሽማግሌዎች እኮ ብዙ የሚታመኑ አይደሉም አሉ እንዴት አለምሳሌ ሰይፉ ባለፈው ያስተዋወቀው ፍራሽ ልክ አልነበረም እኔ ራሴ አርፍጄ የመጣሁት ወገቤ ቤት ታመመ አንድም በዛ የማይሆን ፍራሽ ጥሩ ነው ብለህ አስተዋውቀህ ስለዚህ ሰው አስተያየት ስትሰጥ እንዴት ነው የማምን ብለው አፋ። ስለዚህ በቀጣይ ሽምግልና ይሄ መጨረሻ ነው ብዬ ከዘራይን ሰቅያለው ለማለት ከዛ ውጭ በሰላም ዶ ሳምንት እንግዲህ፣ በጣም መነጋገሪያ የሆነው ረ እንግዲህ፣ ሰላም ለዓለማችን፣ ሰላም ለሀገራችን እንበል እስኪ። የእስራኤሉ ጉዳይ፣ የኢራኑ ምናምን ረ ተመኙ ሰላም። ጦርነቱ እንደተጀመረ የነዳጅ ዋጋ ይሄ የሚገርም ነው። ዩክሬን እና ሩሲያ ለተዋጉት የእኛ በቃ ወይ ደግሞ የእኛ ኑሮ አብሮ ይወድዳል። የበፊቱ ጸሎት ለራስ ብቻ መሆን የለበትም። አሁን እኮ ገብቷል። ለዓለም ነው ማለት ያለብን። በዚህ በኩል ጦርነቱ እንግዲህ፣ ባሳለፍነው ሳምንት ደግሞ እንደው ጥንቃቄ ተብሎ የወጣውን አንድ መግለጫ አላሳያችሁ። ስለ ኤምፖክስ ህመም ሰማችሁ። ተጠጋግታችሁ ያልቆማችሁት ለዛ ነው። በጣም የሚገርመው እንግዲህ በበሽታው የተያዙ ታማሚዎች ቁጥር 18 ደርሷል። በሌላ በኩል አምስት ታካሚዎች ከቫይረሱ አገግመዋል። ይህ በጣም ደስ ይላል። እንደው ይህን ፕሮግራም ለምትመለከቱ ስለዚህ ህመም ምንድን ነው እንዴት ሊያጋልጥ ይችላል የሚለውን ብንናገር ጥሩ አይመስላችሁም? ለበሽታው ተገላጭ እና በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖር ንክኪ የግብረ ስጋ ግንኙነትን ጨምሮ የሰውነት ንክኪ፣ አንቶኒዮ መሳሳም፣ መጨባበጥ፣ እነዚህን ነገሮች ማስቀረጥና ጥንቃቄ ማድረግ ጎበዛል። ከኮሮና ጋር ግን ትንሽ ምልክቶቹ ምን መሰላችሁ? ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ እና የጡንቻ ሕመም፣ የእጢዎች ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያዩ እንግዲህ ወዲያውን ወደ ጤና ተቋማት መሄድ ያስፈልጋል። ስለዚህ ጥንቃቄው ምንድን ነው? እንግዲህ ማስክ ማረክ ወይም ደግሞ ርቀትን መጠበቅ ጠብቀናል ለቀኘት በበሽታው ከተያዘው ጋር ንክኪ ከተፈጠረ እጁን በአግባብ መመጣጠብ እንዲ ሳኒታይዘር እንደገና ከችመል ከበሽታ ታማሚም ሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎችና ቁሶችን በአግባቡ ማጽዳት። እዚህ ላይ ሁሉ ምን ያስፈልጋል? ጸሎት፣ እግዚአብሔር ወይ፣ ያው እንግዲህ ጠብቀን ነው አይደል? ሌላ የሚባለው ጥንቃቄ አመጣጡ። ግን ከእንስሳ ነው ሲባል ሁሌ በቃ እንስሳ ላይ ነው? አዎ፣ ባለፈውም ካሳ ነባሪ አሁን ደግሞ በቃ የሆኑን ነገሮች ከዝንጀሮ በቃ እንዲህ ነገሮች አሉ። አይናገሩም እያሉ የሚገርመው እንግዲህ እንዲህ አይነት ነገር ሲፈጠር ሌላ ምንም አይደለም በሚሰጡት መረጃዎች መሰረት ጥንቃቄ ማድረግ ነው። እና ጥንቃቄ ለማለት ያህል ነው። ጥንቃቄ እዛም አካባቢ። በዚህ የመዝናኛ ዝግጅት ላይ እንግዲህ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። አልጋ ይዘናል ባካችሁ፣ አግዙን እግዚአብሔርን የሚያስደስት ስራ ስሩ እያሏችሁ ነው። የእነሱን ቪዲዮዎች ደግሞ አይተን እንመለስ። መሰረት ባላለው የፖሊስ ሰራዊት አባል ሲሆን ልጄ ስወለድ ጀምሮ የጤና ችግር ስላጋጠመው በእኔ አቅም ለማሳከል ስለማልችል ኢትዮጵያ ህዝብ የድጋፍ እጁን እንዲዘረጋልኝ ሲል እጠይቃለሁ። አካውንት ቁጥሬ 1852554 ነው። ሰላም ሰላም። ውድ ኢትዮጵያውያን፣ በሀገር ውስጥም ሆነ ከውጭ ሀገር የምትኖሩ ደጋግ ሰዎች ይሄ ልጅ እንደምትመለከቱት እንደዚህ መላ ሰውነቱ ኤፒዶርማሊሲስ ብሎሳ በሚባል ህመም እንዲህ ሰውነቱ መላ ይሄ አፉንም እንደምታዩት እንዳለ እንደዚህ ቆሳስሏልና ወደ ውጭ ሀገር ሄዶ እንዲታከም የአለርት ኮምፕሬሄንሲቭ ሆስፒታል የውጭ ሀገር ሪፈር ወረቀት ጽፎልን ነበረና፣ ነገር ግን ወደዛ ሄዶ ለመታከም የሚያስችል በቂ ገንዘብ ስለሌለን ማለት ነው፣ በፈጣሪ ስም እንጠይቃችኋለን። ይህን ስለምታደርጉልን እናመሰግናለን። ብዙ ደጋግ ኢትዮጵያውያኖች አሉ በሀገር ውስጥም በውጭም ዘራቸውን ያዩም፣ ሃይማኖት ብሔር፣ የለም ጾታ የለም ብቻ ስለታመሙ እግዚአብሔር የሚያስደስት ስራ ለመስራት ሁሉም የተዘጋጀ ነው። የቻለ በገንዘብ ያልቻለ በጸሎት ሁሉም የቻለውን ያደርጋል። ስለ ደግነታችሁ ግን እግዚአብሔር አብዝቶ ይባርካችሁ። አመሰግናለሁ። ዛሬ በጣም አሪፍ ፕሮግራም አለ። ይሄ እንዴት ነው? አዳራሹ ብርሃን አልሞላባችሁ? አዎ፣ የውበት ብርሃን። ላይዋም ውስጧም ያምራል። ህንድ ላይ አኩርታናለች። ከአፍሪካ አንደኛ ከዓለም ሁለተኛ ሆና ወጣለች። ቆንጆ ነች። ላይዋም ውስጧም ነው የሚያምረው። ሀሴት እዚህ ነው ያለችው። ከዛ ውጪ እንግዲህ እነ ሳይመንን ሳይቀር ራፋቸውን ያስከፈቷቸው አሜሪካ ጋት ታለንት ላይ ቲቲ ቲቲስ ሊገባ ነው። ቲቲስ ቦይዝ፣ እኔም እገባለሁ ቲቲስ ቦይዝ ሽማግሌ አደረኩት። እነ ሳይመን ሁሉ ቆመን ያጨበጨቡት የኢትዮጵያን ስም ከፍ አድርገዋል ባለም አቀፍ ደረጃ፣ ልክ እንደ አትሌቶች አለ እንዴ ቲቲ ቦይዝ እዚህ ነው ያሉት? ለቲቲ ቦይዝ አዎ አረ ቴዲዮ፣ በዚህ በኩል ደግሞ ልጅ ሚካኤል፣ አሁን ደግሞ ሶስተኛው ግን ብቅ ብሏል። ሂፕሆፕ በአማርኛ ነው። ከአሁን በፊትም እኔም ተሰድብ ያለሁ ስለዚህ በዜማ ምለው ነገር አለ ነው የሚለው። ስለዚህ አዎ፣ በጣም እንግዲህ ሂፕሆፕ በአማርኛን እኔ ነኝ እንደውም ከማንም በፊት ያመጣሁት ለኢትዮጵያ ነው የሚለው። እንግዲህ ቆፍጠን ብሎ ለማንኛውም የድሮ አራዳ አሌክስ፣ አለ አሌክስ ከመልእክቶች በኋላ ሁሉም ነገር ይቀርባል። በፍቅር እናመሻለን። ተመልካቹ ደስ ይላል። ቅኝት ባ እንዳለ ከመልእክቶች በኋላ ይቀርባል ሁሉም ነገር። በያላችሁበት ጥሩ ጊዜ ቅኝት